የዩክሬንን ጦርነት ለማቆም ለቆረጡት ፕሬዚደንት ዶናልድ ትራምፕ በመጨረሻ እዛው ዩክሬን ኪዬቭ ውስጥ ያውም የቡጢን መራራ ሕግ የሚያውቅ ደጋፊ አጋጥሟቸዋል። የኪዬቭ ከንቲባ ቫይታሊ ክሊስችኮ ክሊስችኮ ፊታቸውን ወደ ፖለቲካ ያዞሩ የቀድሞ የቡጢ ሻምፒዮና የ53 ዓመት ጎልማሳ ናቸው። ዩክሬን ከራሽያ ጋር የሰላም ስምምነት ለመድረስ መሬት ቆርሳ መስጠት ሳይኖርባት አይቀርም ብለዋል። ፕሬዚደንት ቮሎዲሚር ዘለንስኪም ሰላምን ለማግኘት ሲሉ በህመም የተሞላ መፍትሄ ሊወስዱ ግዳቸው ሊሆን ይችላል ብለዋል። ይህም አባባላቸው ከዩክሬን ፈቅዳ ግዛት ማጣት ሊኖርባት ይችላል ለማለት ከአገሪቱ ከፍተኛ ባለስልጣኖች መካከል አንዱ አድርጓቸዋል። ይሁንና ክሊስቶቭ መራራውን የግዛት ማጣት መፍትሄ ለጊዜው ወይም ጊዜያዊ ሲሉ ነው የሚገልጹት። የፕሬዚደንት ዶናልድ ትራምፕ መንግሥት ይህን ጦርነት ለምንና እንዴት ሊፈታው እንዳሰበ አሁን ለሁለቱም ተዋጊ ሀገራትና ለአውሮፓውያን ግልጽ አድርጓል። ትራምፕ የሚሉት ከ2014 እንደ አውሮፓውያን አቆጣጠር ጀምሮ ራሽያ በመዳፏ ያስገባቻትን ክሬሚያ ልሳነ ምድር በራሽያ ግዛትነቷ እንወቅ። በ2022 ፌብርዋሪ 24 እንደ አውሮፓያን አቆጣጠር በኢትዮጵያ የካቲት 17 2014 የተጀመረውና ሦስተኛ ዓመቱን በያዘው ጦርነት ራሽያ ከ70 እስከ 95 በመቶ የያዘቻቸውን አራት የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ፣ ዶነትስክ እና ሉሃንስክ ግዛቶችን እንደተወሰዱ አምነን በመተው አሁን ጦር ግንባሩ የሚገኝበትን መስመር መነሻ አድርገን ወዲህና ወዲያ እያደረግን ልናቻችላቸው በሚያስችሉን ማስተካከያዎች አዲስ ዳር ድንበር እናስምር የሚል ነው። ፕሬዚደንት ዶናልድ ትራምፕ ዩክሬናዊ አቻቸው ፕሬዚደንት ዘለንስኪን የሰላም ድርድሩን የሚያደናቀፉ ሲሉ ክፉኛ ይተቿቸዋል። ትራምፕ ይህን ለማለት የተገደዱት ዘለንስኪ ከዩክሬን እጅ ከወጣች አስራ አንደኛ ዓመቷን የያዘችውን ክሬሚያ ልሳነ ምድር መቼም እና ከቶም በራሽያ ግዛትነት አናውቅም ሲሉ ፍርጥም ማለታቸውን ተከትሎ ነው። የፕሬዚደንት ቭላዲሚር ፑቲን የሐሙስ አጥቢያ ምት ክብደትና ጥፋት ከፍተኛ ከመሆኑ የተነሳ ፕሬዚደንት ዶናልድ ትራምፕ ያለወትሯቸው በማኅበራዊ ሚዲያ ገጻቸው ሩሲያን ተችተዋል።